የጠቅላይ ሚኒስትር አብይ አህመድ የጠፈር ጉዞ ዋጋው ታወቀ። ዛሬ ለምን ወደ ጠፈር መሄድ እንደፈለገና የብዙዎችን ሆገታ ጸጥ ያስባለውን የአብይ አህመድ መልስን አብረን እናያለን ማለት ነው። ከቪዲዮ መጨረሻ ቆዩ፣ ሰብስክራይብ አድርጎ ወደ ዶክተር አብይ አህመድ የጠፍር ጉዞ ማድረጉን ከበይ ሰሞኑ ዜና ወይንም ደግሞ ከመጽሔት አይታችሁ ሊሆን ይችላል። እውነት ነው፣ ወደ ጠፍር እንደሚሄድ በቅርቡ ተነግሮን ነበር ፕሮግራም ላይ ኢትዮጵያ የደረሰችበትን የብልጽግና እለት ወይንም እድገት እያሳየን ነበር። ምክንያቱም በአርቲፊሻል ኢንቴሊጀንስ ወይንም ደግሞ በድሮኖች ሰማይ ላይ ሲያሳይ የነበረውን ትዕይንት ሁላችንም ታድመን አይተነዋል ማለት። እናም ይሄ ብቻ ነው የጠፍር ጉዞን ለማድረግ ያስፈለገ ወይም ደግሞ ያሰበው ካላችሁ ይሄ አይደለም። ምክንያቱም ከሌላ ዓለማት የመጡ የመንግስት መሪዎች ወይንም ደግሞ እንደዚህ አልኩባይ ሰዎች እነሱን ለማስደመም ሲሆን ብላችሁም አስባችሁ ሊሆን ይችላል። ሱም አይደለም የእሱ መልስ ጭራሹንም ከዚህ ጋር አይገናኝም። ብዙዎቹ ኢትዮጵያ አላደገችም ብዙ ነገር ማድረግ አለባት እንዴት ለዚህ ይሄን ያክል ገንዘብ አውጥቶ ሊሄድ ይችላል ካላችሁ ደግሞ እውነት ነው። ብዙዎቹ እንዲህን ጥያቄ በጣም ብዙ ሰዎች ጠይ የመንግስት ባለስልጣናት ይሄን ነገር ቢቃወሙትም እሱ ግን አልሰማችሁም ያለ ይመስላል። ምክንያቱም ለዚህ የወጣው ገንዘብ በጣም ብዙ ቢሊዮን ብር ነው። ምክንያቱም ይሄን ገንዘብ ለማግኘት እንዴት ሊሆን ይችላል? የገንዘቡ ምንጭ እውነት ነው። የኢትዮጵያ ቦቶች ተከፋፍለው ነው ወይንስ ደግሞ ከኢትዮጵያ በጀት ላይ ነው ይሄ ነገር የተወሰደው የሚሉም አልጠፉም። ምክንያቱም ለዚህ የተመደበው ገንዘብ በጣም ብዙ ሚሊዮን ብር ነው። ወደ ገንዘቡ ትዕይንት ስንመጣ የተመደበው ገንዘብ 50 ሚሊዮን የአሜሪካን ዶላር ሲሆን፣ በኛ ስንመተው በጣም ከመቶ ምናምን በላይ ቢሊዮን ነው። ሚሊዮን እንዳይመስላችሁ ቢሊዮን ብር ነው፣ በኢትዮጵያ ሲመታ ማለት ነው። ታዲያ ይሄን የሚያክል ገንዘብ በአንድ ጉዞ ብቻ እንዴት ይወድማል? የሚወስደው ድርጅት ማን ነው? የሚወስደው ድርጅት መቀመጫውን አሜሪካን ያደረገ ሲሆን እንደዚህም አንዳንድ ሰዎችን ወይንም ደግሞ ምድርን ዙረው ዙረው የሚታይ ነገር ያጡ ያስደበራቸውን ሰዎችን ወደ ጠፍር እየወሰደ የሚያዝናና ከስድስት በላይ የሆነ ድርጅት አለ፣ አለማችን ጋር ማለት ነው። ከዛ ድርጅትም አንዱ ሊሆን ይችላል ተብሎ ይታሰባል። ሁላችሁም ግር እንደሚላችሁ እርግጠኛ ነኝ። ምክንያቱም ምድርን እንዴት ንቀው ወደ ሰማይ ሄዱ? በዛ ላይ ይሄን የሚያክል ሚሊዮን ብር ከፍለው ከ ሀምሳ በላይ ሚሊዮን ብር በኢትዮጵያ ስንመተው ከመቶ ሀምሳ ቢሊዮን ብር በላይ እንደሚሆን ሁላችንም እናውቃለን። ማየትም ቼክ ማድረግም ትችላላችሁ። ኳልኩሬታችሁን አውጡና እስኪ ምቱት። እስኪ በእኛ አሁን በመቶ ሰላሳ ኦር በመቶ ሀምሳ ብላችሁ ያዙት፣ አንዱን ዶላር ማለት ነው። ሀምሳ ሚሊዮን ዶላሩን ስትመቱት በጣም ብዙ ገንዘብ ነው እና ለምንድን ነው የምትሄድ ተብሎ ቢጠየቅም የእሱ መልስ ግን በጣም ግራ የሆነ መልስ ነው ምክንያቱም ሁሎች ምን ብለዋል ማለት ነው እንዴት ካላችሁ ደግሞ የኢትዮጵያን እድገት ማፋጠን አለብኝ ብሏል ማለት ነው የኢትዮጵያ እድገት የሚፋጥነው አንተ ዛስ ሄድክ ነው የሚሉ ሰዎች ባይጠፉም ግን ደግሞ በቅርቡ በተካሄደውን ትዕይንት ኢትዮጵያ አንድ ደረጃ ወደፊት መቅደሟ እውነት ነው። ብዙዎች ሀረቦችም መጥተው ተደምመው ወደ ሀገራቸው እንደተመለሱ ተነግሯል። ይህንንም በማስመልከት በቅርቡ ዱባይ ላይ የኢትዮጵያን ባንዲራ ቡርጁ ከሊፋ በተባለው ሆቴል ላይ ወይም ደግሞ ሳይት ላይ ሙሉ በሙሉ በስክሪን መልኩ እንደተለጠፈች ተነግሮም ነበረ። ያም ያም ፑሽ አርጎት ይሆን አይሆን እኛ አናቅም፣ ግን ደግሞ መሄድ የፈለገበት ምክንያት ይሄ ብቻ አይደለም። ምክንያቱም እሱ መሄድ የፈለገው ዝናን ፈልጎ ወይም ደግሞ ምድር አስጠልቶት እዛ እንትን ለማድረግ ወይም ደግሞ ሾር ለመፍጠር አይደለም። እዛ የሚሄዱ ላይክ እንዳንድ ነገር ቀለል አርጋችሁ ብታዩት ኢትዮጵያ ያለችበትን እድገን ለማፋጠን ወይም ደግሞ እዚህ ደረጃ ላይ ደርሳለች ለማለትም ብቻ አይደለም። ምክንያቱም አለማችን ላይ ጠቅላይ ሚኒስቴር ሆኖ ወደ ጠፍር የሄደ አንዳችም ሰው የለም። የመጀመሪያው ሰው አቢሲል ዶክተር አብይ አህመድ ነው ማለት። ታዲያ የመጀመሪያው ሰው ለመሆን ብቻ ነው ወይንስ ደግሞ እንዴት ብቸውን ሄደ? ወይም ደግሞ ጠቅላይ ሚኒስቴር እንዴት አይፈራሙ እያላችሁ ሊሆን ይችላል ይመስለኛል። የእሱም ግርምት ሊፈጥርበት የቻለው አሁን አለማችን ጋር ማንም ስላልሄደ ይህንን ፕሮግራም ካልፈጸመ ወይም ደግሞ ሃምሳ ቢሊዮን ብር ከፍሎ ከሄደ የአለማችን የጠፈር ተመራማሪ ወይም ደግሞ ጠፍር ጋር የሄደ ብቸኛው ጠቅላይ ሚኒስትር አቢይ አህመድ ይሆናል ማለት ነው። ከዚህ በፊት ጠፈር ላይ የሄዱ ሰዎች አሉ ካላችሁ አዋሉ ከመቶ ስልሳ በላይ ሰዎች አሉ ግን ሁሎችም ተማራማሪና እንዲሁም አጥኚ ወይም ደግሞ ሳይንቲስት የምንላቸው ናቸው ማለት ነው፣ እንጂ በጠቅላይ ሚኒስትር ደረጃ አንዳችም ሰው ወደ ጨረቃ ወይም ወደ ሰማይ ወደ ህዋ የሄደ የለም ማለት ነው። እንዴት እሱ አይፈራም ወይ እንደ እትሉኝ አልፈልግም። ምክንያቱም ሃምሳ ሚሊዮን ከፍሎ ምንም የሚያስፈራው ነገር የለም። እናንተስ ይህንን ነገር ስታዩ ምን አይነት ነገር ጫረባችሁ? እስኪ ሁላችሁም ኮመንት ጋር ሀሳብ አስተያየታችሁ ካለ አስቀምጡልኝ። ሁላችሁንም ኮመንት እየገባው ቼክ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ ማድረግ እንዳይረሳ በሌላ ቀን በሌላ ቪዲዮ እስክንገናኝ ቸርቆዩ